ደህና ናችሁ ሰላማችሁ ሰላማቹ እዚህ ትበሌለኝ ዘስ ቻናል ድሶ ናችሁ በቅን እና ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ጽናት ድራማ ክፍል ሀያ ሰላሳ ስምንት ተላቋል ማለት ነው። ከፍታችሁ እዩ። የዛሬ ደግሞ ይለያል፣ ልዩ ድራማ ነው። ለማስታወስ ሀይል ጽናት ከቤት ወጣ ነበረ እሱ ምክንያቱም ክራይ የፍቅር ጥያቄ ሲያቀርብለት ፈርታ ነው ማለት ነው። እኔም ክራይ ለእኔ ያለ ፍቅር ሳይሆን ስሜት ከሆነስ እንደገና እንደ ቤቴ ፍቅር ቢያልቅስ ምን ላደርገው ነው? እኔ ሰራተኛ እሱ አሰሪ ነው። በኋላ ደግሞ እንዴ ላደርገው አባቴንም ደግሞ ማሳከም ለአባቴን ማሳረፍ አለብኝ። ለራሴም ደግሞ የሆነ ነገር መያዝ አለብኝ። እሱ ለሸክም መሆን አልፈለግም። ራሴ መቻል አለብኝ ብላ ነው ከቤት የወጣችው ማለት ነው። ያው ከዚህ በፊትም ጽናት ላይ የተፈጠረ ነገር ሁላችንም እናውቃለን። ተደፍራ አርግዛ፣ እንደገና ደግሞ ልጇን ማታለች። በዚህ በዚህ ምክንያት ተጉርታለች ማለት ነው። ለዛ ነው እኔን ክራይ መሸሽ አለብኝ እሱ እሱን ከሱ ጋራ መኖር አልችልም ብላ ነው። ቢሆንም ግን የእሷ ልብ ሁሌ ክራይ ጋር ነው ያለው እና ያ ቀን ከቤት ብትወጣ ግን ደግሞ ሀኒ ሀኒና ክራይ አንድ ላይ ተነጋግረው እሷ ያለችበት ቦታ አውቆ ከዛ ጠርሶት ክራይ ጋራ ተገናኙ ማለት ነው። ተገናኝቶ ነበረ። ቢሆንም ግን እንደ ልጅ ነው የሚያረጋቸው። ፍቅርም ይሁን ህልም ይሁን አላቅም ሁለቱም ተጨቀጭቆ ድጋሚ ወደ ቤቷ ተመለሰች ማለት ነው። የሆነች መልካም ልጅ አግኝታ ነበረ፣ እሷ ጋር አረፈች። እሷም በጥሩ ሁኔታ ነው ያዘቻት። እንደገና ደግሞ ምክር እየሰጠቻት ትኩራይ ጥሩ ልጅ ነው፣ በአሁኑ ሰዓት በአንቺ ፍቅር ተይዟል። በጣም እንደዚህ ይሄንን የመሰለ እድል እንዳልፍሽ፣ አንቺ እኮ አላወቅሽም እንጂ ንግስት ነሽ ወደ ከሰራተኛ ወደ ንግስት እየተላለፍሽ ነው እና ይሄንን እድል ተጠቀሚ፣ እንደገና ደግሞ ፍቅርን አትግፊ ነው ያለችው። እውነት ነው ፍቅርን መግፋት ጥሩ አይደለም። በአሁኑ ሰዓት ክራይ ግን በጽናት ፍቅር በጣም አብዷል ማለት ይቻላል። አይበላም፣ አይጠጣም። እንደገና ደግሞ ቤቱ ራሱ ተዘረክርኳል። ሁሌም የምንሰበው ስለ ጽናት ብቻ ነው። ሁሌ ስለ እሷ እያሰበ ነው የምውለው። በእሷ ንዴትም የተነሳ ሰክሮ ይመጣል። ሰክሮ ከመጣ በኋላም ደግሞ እሷ ጋር ይደውላል። አስተኛት ማለት ነው እና ግን ደግሞ አንድ ላይ ሲሆኑ ይጨቀጭቃሉ እንደ ልጅ ማለት ነው። ባለፈው አሁን እሷ ሀኒ ጋ ሄዳለሁ፣ ባለፈው ያቆሸሽኩበት ቤትን እጅ ማጽዳት አለብኝ ብላ ለልጁ ታነግረብት መጣል። ግን ደግሞ በዛ መጨረሻ የራሷን ያገኘችው የክራይ ቤት ሳሎን ውስጥ ነው። እና ቤቱን ስታይ ቤቱ ቆሽሻል። ያው ይሄ ያ ክራይ ቤት እንደራሷ ቤት ነው የምታየው እና ብቻ ውስጧ ነው ፍርሃት ያለው እንጂ ክራይ ትወደዋለች። እሱም ያውቃል እሷ እንደምትወደው፣ እሱም ደግሞ ወዳታል። እና ብቻ እንደዛ ነው። ቤት አጽድታ ስትጨርስ ያና ሆሜ መስላ እሷ አልጋ ላይ ቁጭ ብላ እያወራች ነበረ። እሱ ክራይ ነውና እዚህ ምን ትሰሪ ያለሽ? ማን ስሪ ያለሽ? አላት እና እንደገና እሷ ያስተካከለች አልጋ አበላሸባት። እንደገና ደግሞ ያጠብሽውን ይቃ ካላቆሸሽው ከዚህ ቤት አትሄጅም አለ። ምክንያቱም እሱ እሱ እሷ እንድትርቅበት ስለማይፈልግ ነው ምክንያት ፈልጎ ማስቀረ ስለፈለገ ቢሆንም አልተሳካለትም። ግን በሁለተኛ በሌላ ቀንም እንደዚህ አኒጋ ስትመጣ ህጽናት ማለት ነው እናቷ ደውላ ስልክ ልታገናኝ ቤት ገብታለች ማለት ነው። ብነጋገሩም አልተስማሙም። ለምንድነው ከኔ መራቅ የመረጥሽው? ለምንድነው ከኔ መለየት የመረጥሽው? እና በቃ ፈርቻለሁ እኔ ፈርቻለሁ ብትልም ቢሆንም ግን እራሴን ጠብቅ ስትል ያየኔ ፍቅር ረቅጥሽ እንዴት እኔ መረጋጋት ወይን ነው እራሴን መጠበቅ እችላለሁ ብሎ ጮህበት። ከቤቴ ውጪ ልኝ ብሎ ጮህበት። እንደገና ደግሞ ሰራተኛ አመጣለሁ ስል ጽናት በጣም ቀናች። አይሆንም አይሆንም ነው ያለችው። ለምን ይሄ እኮ የራሴ ቤት ነው የፈለኩ ማድረግ ይችላሉ። ደግሞ ቆንጆት ይሁን ነው ያለው። ቆንጆ ናት የምትመጣ። በልግስ ስጋት ውስጥ ገብታለች። የምር ሌላ ሴትን ካስገባ ከአኒት ወስድብኝ ይሁን እያለች እየፈራች ነው። እናንተ እስኪ ምን ይመስላችኋል? እኔ እንደኔ ጽናት ሁሉንም ነገር ትታ በቃ ይሄ ልጅ ክራይን ብትቀበል ነው እንደኔ ማለት ነው። ምክንያቱም በቃ ታግሶ ታግሶ መጨረሻ ላይ ልቡ እንዳይሄድ ወደ ሌላ። በአሁኑ ሰዓት ግን ጽናት በጣም ታስፈልጓለች። ሰክሮ ብመጣ ራሱ መስከር ራሱ ትቶ ነበር እኮ ጽናትን ጋር ፍቅር ስጀምር፣ በቃ ጥሩ ልጅ መሆን ጀምሮ ነበረ። ጽናት ደግሞ ስትሄድ እየተበላሸ ነው፣ እየሰከረ ይመጥተዋል። እንደገና በቃ ቤቱ ራሱ እንትን ብሎ ተዘርክርኳል። ደህና ኑ ውዶች፣ ያመሰግናል።